ሰላም በያላችሁበት ይሁን የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። በሚኖረንም ቆይታ ሉ ለኢትዮጵያን ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለ ዝጌ ነኝ። ሰላምን በማስፈን ወደ ልማት ስራዎቻችን ልናተኩሩ ይገባል ሲሉ የሰሜን ሸዋ ዞን አስተዳዳሪ መካሻ ለማየው ተናገሩ። ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል በሰሜን ሸዋ ዞን ባሶና ወረና ወረዳ ጉዶ በረትና አካባቢው የሚኖሩ የተለያዩ የህብረተሰብ ክፍሎች የተሳተፉበት ህዝባዊ ውይይት ተካሂደዋል። ብርትኳን ማሞ ውይይቱን ተከታትለዋለች። ወተን ለመግባትም ተንቀሳቅሰን ለመስራትም ያመረትነውን ምርት ለገበያ ለማድረስም ተቸግረናል። አሁን ያለውን አንጻራዊ ሰላም ልታጸኑልን ይገባል ሲሉ የባሶና ወራና ወረዳ ነዋሪዎች በጉዶ በረት ከተማ በተደረገው ህዝባዊ ውይይት ላይ አንስተዋል። ሀብት ንብረት በጣም ወድሟል። የሰላም አስከባሪ ንብረት የለም። ከፋው ማን ነው? ሰቆቀላይ ነው ያሉት በቤት ክራይ በምን እየተጠበሱ ነው። የኛ ወንድሞ የሰላም አስከባሪዎች ናቸው። በጣም ችግር ላይ ነው ያሉት ማለት ነው። ሀብት ንብረታቸው በሙሉ ሄዷል። ቤታቸው ፈርሷል። እጃቸው እየታሰረ ክንዳቸው እየቆሰለ መቶ ሀምሳ ሺህ ሁለት መቶ ሺህ ዘመድ ከአዲስ አበባ እየለቀመ እያመጣ እየተከፈለ ነው። አሁንም በዛ የሆነ ግለሰቦች አሉ እዛ ውስጥ ያለ ብር የሚከፍል ዘመድ ያተው ከዚህ ከኛ ግለሰቦች እዛ የሚኖሩ ሰዎች አሉ። የሞቱ ይዳኑም አይታወቁም ማለት ነው። እንደዚህ እንደ ጉደበረ ዙሪያ በጣም ተንፈሳና ሊሆ ሶስተኛ ወራችን ገብታል እንደ ልባችን እዝቹ ለዝቹ እየተንቀሳቀስን ነው። ስለዚህ እባካችሁ ነው የምንለው፣ እባካችሁ መንግስት፣ ሰፋ አድርጎ ይምታልን በቃ ይምታልን፣ ይመታ። ይሄ ከተመታለን ምንም አይነት ችግር የሌለው ራሱ ማህበረሰቡ እንጠብቃለን። አሁንም መንግስት ይው ገፋ ገፋ ገፋ አድርጎ ይህንን ሽፍታ ይህንን በአማራ ስም ህዝብ የሚነግድ እንዲዋጋ መከላከያው ስራውን እንዲቀጥል አልባልታን በማስወገድ ለአንድነትና ለአብሮነት የሚጠቅሙ ሀሳቦችን በማንሳት ችግሮችን በውይይት መፍታትን ልታዳብሩ ይገባል። ከአመራሩ ጋር በጋራ በመሆንም ሰላምን ማጽናት ላይ ልታተኩሩ ይገባል ያሉት ደግሞ የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ ናቸው። ጫካ የገባው ሀይል በተሳሳተ መንገድ ላይ የሚገኝ ሀይል ስለሆነ ወደ መደበኛ ስራው እንዲመለስ ጥሪ ማቅረብ አለባቸው። በድር ቦታ ላይ መመካከር አለባቸው። በቤተ ክርስቲያን ቦታ ላይ መመካከር አለባቸሁ። በአጠቃላይ እንደ ህዝብ አቋም መውሰድ አለባቸው። እስካሁን የደረሰው ጉዳት ቀጣይነት እንዳይኖረው አቋም መያዝ ይኖርባችኋል ማለት ነው። ከዚህ አኳያ መራሃ ቤቴ ሚዳ ሲያደብር ነው አዩን ሳሮና እዛ ቀጣና ላይ ያለው ተሞክሮ ህዝብ የማዳን ተሞክሮ ነው። እርስ በርስ መተላለቅን ያስቆመ ተሞክሮ ነው። ይሄ በመላው የሸዋ ወረዳዎች ተግባራዊ መደረግ አለበት። ህዝቡ የሰላሙ ባለቤት በመሆን ከመከላከያ አባላት ጋር በጋራ ሊሰራ ይገባል። እኛም የአካባቢውን ሰላም እንዲጸና በቁርጠኝነት እንሰራለን ያሉት የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኤልያስ አበበ ናቸው። ህዝባችን እንደ ልብ ወጥቶ ገሞ መግባት አለበት የሚለው ላይ ምክክር አድርገናል። ህዝቡም ከመንግስት ጎን ሆኖ ይህን ስራ እንደሚያግዝ ቃል ገብቷል። እኛም የጀግና ሀገር መከላከያ ሰራዊት የክልሉ የጸጥታ ኃይልን በጋራ ሆነን በጋራ ንግግሮች ጉዳዮች፣ ጥያቄዎች ካሉ በሰላማዊ መንገድ መፍታት አለባቸው የሚል ጽኑ አቋም አለ። እንደ መንግስት እንደ ብልጽግና እሱ በሱ መሰረት አድርገን በሺዎች የሚቆጠሩ ወጣቶች በዞኑ በዚህ አካባቢ ጨምሮ በሰላም እየመጡ ናቸው ያሉት፣ እሱን አጠናክረን እንቀጥላለን። ነገር ግን ደግሞ በሰላም ጥሪ በማይቀበሉ አካላት ላይ ደግሞ የህዝብ ሰላም እስከነሱ ድረስ ደግሞ ህግ መከበር አለበት። ሰላሙን ለማጽናት በቁርጠኝነት እየሰራን እንገኛለን። የህዝቡን ሰላም መጠበቅ ኃላፊነታችን ነው፣ ነገር ግን የአመራሩ ብቻ ሳይሆን ህዝቡም ተሳትፎ ሊያደርግ ይገባል። ሰላምን ማስፈንና በሁሉም የልማት ስራዎቻችን ልናተኩር ይገባልን ብለዋል አቶ መካሻ። የውሃ አማራጭ ያላቸው አርሶ አደሮች ሙሉ አቅማችሁን ተጠቅማችሁ መስኖ ማልማት አለባችሁ። ትምህርት ላይ ልጆቻችሁን ከመላክ ጀምሮ በትምህርት ላይ ተሳትፎ አድርጋችሁ ተማሪዎች በአግባቡ እንዲማሩ መምህራን ምቹ ሁኔታ እንዲፈጠርላቸው አመራሩ እዚህ ላይ ትኩረት ሰጥቶ እንዲሰራ ድጋፍ ማድረግ ይኖርባቸዋል። ጤና ላይ ስራ መስራት አለባቸው። የእናቶችን የህፃናትን ጤና ለማሻሻል ትኩረት ሰጥታችሁ መስራት ይኖርባችኋል ማለት ነው። የባሶና ወራና ወረዳ ነዋሪዎች በጉደው በረት ከተማ ህዝባዊ ውይይት አድርገዋል። ለመንግስት ሰራተኞች በተደረገው የደሞዝ ጭማሪ የዋጋ ጭማሪና የኑሮ ውድነት እንዳይከሰት የተለያዩ የመከላከል ስራዎች ተጠናክረው መቀጠላቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ህብረተሰቡ ምርት የሚሰውሩና ዋጋ የሚጨምሩ ነጋዴዎችንም እንዲያጋልጥ ጥሪ ቀርቧል። ኢብራሂም መሀመድ ዝርዝሩን ይዟል። የንግድና ቀጠናዊ ትስስር ሚኒስቴር በአዋጅ ቁጥር 980 2008 ና 813 2006 እንዲሁም የወንጀል ህግ 1996ን በመተላለፍ ህገ ወጥ የንግድ እንቅስቃሴን ና በማንኛውም የንግድ እቃና አገልግሎት ግብይት ላይ ምክንያታዊ ያልሆነ የዋጋ ጭማሪ የሚያደርጉ ሰው ሰራሽ ጥረት ለመፍጠር ምርት የሚሰውሩና አላግባብ የሚያከማቹ ህገ ወጥ ነጋዴዎች ከድርጊታቸው እንዲቆጠቡ እርምጃ እንደሚወስድ ይደነግጋል። ይህን መነሻ በማድረግም ለመንግስት ሰራተኞች የተደረገውን የደመወዝ ጭማሪ ምክንያት በማድረግ የዋጋ ና የኑሮ ግሽበት እንዳይፈጠር ጠንካራ ክትትልና ቁጥጥር እየተደረገ መሆኑን በንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሙ ፍላቴ ለአሚኮ ገልጸዋል። ባልተገባ መንገድ ምርት እየደበቀ ምርት እየሰወረ፣ አለግባብ እያከማቸ፣ ዋጋ እየጠበቀ ገበያ የሚያስድብ እጥረት የሚፈጥር ሰው ሰራሽ የሆነ ምክንያታዊ ያልሆነ ዋጋ ጭማሪ የሚጨምር ነጋዴ ጥቂትም ቢሆን ሊኖር ስለሚችል ይህንን አስቀድሞ መንግስት መከላከል ስላለበት እርምጃ መውሰድ ስላለበት ህብረተሰቡን ጭምር ማስጠንቀቅ ስላለበት በየደረጃ ከፌዴራል እስከ ወረዳ ባለው መዋቅር የህገ ወጥ ንግድ ክትትልና ቁጥጥር ግብረ ኃይል አቋቁሞ እየሰራ ነው ያለው። በሸቀጦች ላይ የዋጋ ጭማሪ እንዳይከሰት ከክልልና ከተማ አስተዳደሮች ጋር በመሆን በየእለቱ ጥብቅ ክትትልና ግምገማ እየተደረገ መሆኑንም አንስተዋል። የየእለቱን የገበያ ዋጋ እንወስዳለን። በየምርት አይነት፣ የግብርና ምርቶች፣ የኢንዱስትሪ ምርቶች ሌሎች ለሰው ልጅ አስፈላጊ የሆኑ የሸቀጥ ነክና ሸቀጥ ያለሆኑ ነክ ምርቶች ላይ ዋጋ ጭማሪ እንዳይኖር በየቀኑ መረጃ እየሰበሰብን መረጃዎችን እየገመገምን ለክልሎቹ ፊድባክ ግብረ መልስም ጭምር እየሰጠን ገበያው ጤናማ ሆኖ ህጋዊ ነው እንዲል እየሰራን ያለ ነው። ህብረተሰቡ ያልተገባ የዋጋ ጭማሪ የሚያደርጉ ነጋዴዎችን ጥቆማ በመስጠት የድርሻውን እንዲወጣ አቶ ወንድሙ ፍላቴ ጥሪ አቅርበዋል። ማንኛውም ወንጀል ከህብረተሰብ እይታ ውጭ አይደለም። ነጋዴው ያለው ህብረተሰብ ውስጥ ያለው ስለዚህ ምንድን ነው ህብረተሰቡ ከተለመደው ከኖርማል ከጤናማ ግብይ ስርዓት ወጣ ያለ ያፈነገጠ ዋጋ ጭማሪ ካለ ምርት እያለ የለም የሚል ነጋዴ ካለ፣ እንደገና አላግባብ ባልተፈቀደው ቦታ ምርት የሚያከማች ነጋዴ ሲያጋጥም፣ ቀንም ማታም ፈቃድ ሳይኖረው አድራሻ የሌለው የምርት እንቅስቃሴ ካለ በፍጥነት ማለት ነው ማህበረሰቡ ባየ ልክ ለመንግስት አካል ጥቅሞ መስጠት አለበት፣ በአካልም በስልክም ማለት ነው። ስለዚህ ይህን በማድረግ ህገወጥነትን እንዲያጋልጥ እንዲያጋልጥ ከተለመደው ጤናማ ከሆነው ተረጋግቶ ከሚከናወን የንግድ ስርዓት ውጪ ንግድ የመረበሽ የአቅርቦት ስርዓቱን የመረበሽ ኢንተራፕት የማድረግ የግብይት ሰንሰለቱን የማዛባት ሂደት ሲያጋጥም ማንኛውም አካል ኢትዮጵያዊ ዜጋ ይህንን በማጋለጥ ድጋፍ እንዲያደርግና ተጠያቂነት እንዲኖር የራሱን ድርሻ እንዲያበረክት መልእክት እናስተላልፋለን። ይህ መረጃ እስከ ተጠናከረበት ጊዜ ድረስ ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ በጨመሩ 57212 ነጋዴዎች ላይ ህጋዊ እርምጃ መወሰዱን የንግድና ቀጠናዊ ትስር ሚኒስቴር አስታውቋል። ከመማር ማስተማር ስራው በተጨማሪ የማህበረሰብ ልማት ስራዎችን በማከናወን የሰርቶ ማሳያ ስራዎችን እየሰራ እንደሚገኝ የደብረ ብርሃን መምህራን ትምህርት ኮሌጅ አስታወቀ። ኮሌጁ ከደብረ ብርሃን ግብርና ምርምር ማዕከል ጋር በመተባበር ያለማውን የዳቦ ስንዴና የብቅል ገብስ የዘር ብዜት የተለያዩ ባለድርሻ አካላት በተገኙበት አስጎብኝቷል። ዮናስ ታደሰ ዝርዝር አለው። የደብረ ብርሃን ግብርና ምርምር ማዕከል በያዝነው የምርት ዘመን በ13 ሄክታር መሬት ላይ በተለያዩ የሰብል አይነቶች ምርጥ ዘርን በማባዛት ላይ ነው የሚገኘው። ከዚህ ተግባር መካከል ከደብረ ብርሃን መምህራን ትምህርት ኮሌጅ ጋር በትብብር ያለማውን የስንዴና ገብስ ምርጥ ዘር ሰብልን ተመልክተናል። የደብረ ብርሃን ግብርና ምርምር ማዕከል ዳይሬክተር ደጉ ተመቸ። የደብረ ብርሃን መምህራን ኮሌጅ ማሳ አለው። የደብረ ብርሃን ግብርና ምርምር ደግሞ ይህን ፍላጎት ያለበትንና ይህ ዘር ደግሞ በምርምር ማዕከሉ ነበረና። እዚህ የምታዩትን ቅድም እንዳልከው ወደ ሶስት ነጥብ ስድስት ሄክታር የዳቦ ስንዴ ደንዳአ የሚባል መስራች ዘር አባስተናል እንዲሁም የብቅል ገብስ ወደ ሁለት ነጥብ አራት ሄክታር ሆልከር የሚባል ዝርያ በመስራት ዘር አባዝተናልና እንደ ክልልም በእነዚህ በሁለቱ ሰብሎች በተለይ የዘር እጥረት ስለነበረ እና ይህንን ማሳ በጋራ ተጠቅመን ሀብትነቱ የመምህራን ኮሌጅ ሆኖ አባዝተን ለተጠቃሚዎች ብናደርስ የተሻለ ተጠቃሚ እናደርጋለን ብለን የጋራ መግባባት ላይ ደርሰን ይሄው እንደምታዩት በዚህ ልክ አልምተነዋል ማለት ነው። የደብረ ብርሃን መምህራን ትምህርት ኮሌጅ ዋና ዲን መባፈጠነ በኮሌጁ ውስጥ በሚገኘው ስምንት ሄክታር ማሳ ላይ ፋይዳዊ የጎላ ተግባርን ማከናወን አስፈላጊ ሆኖ በመገኘቱ ከደብረ ብርሃን ግብርና ምርምር ማዕከል ጋር በጋራ ለመስራት ወሰናናል ብለዋል። የኮሌጁ ዋና ተልእኮዎች ሶስት ናቸው፤ መማር ማስተማር፣ ጥናትና ምርምርና የማህበረሰብ አቀፍ አገልግሎት ነው እና እዚህ ኮሌጅ ውስጥ ሰፊ ማሳ አልሞስት ወደ 8 ሄክታር የሚሆን ማሳ አለን። ይሄ ማሳ ከዚህ በፊት አገልግሎት ሲሰጥ የነበረው ግለሰቦች በኮንትራት የተወሰነ ገንዘብ ለኮሌጁ እየከፈሉ ጎመን፣ ካሮት ነበር የሚያለሙበት። ያን ያህል ፋይዳው እንደ ሀገርም እንደ ተቋምም ብዙም ስላልነበረ ለምንድን ነው ይሄንን ወደ ተሻለ ጠቀሜታ ወደሚሰጥ ነገር አንቀይረውም የሚል ማኔጅመንቱ ተወያይቶ ከወሰነ በኋላ ነው ከደብረ ብርሃን ግብርና ምርምር ማዕከል ጋር የመግባቢያ ሰነድ ተፈራርመን ወደ ስራ ገብተን አሁን እዚህ ያለንበት ደረጃ ላይ ልንደርስ የቻልነው ምርጥ ዘርን በአግባቡ በመጠቀም ምርታማነትን መጨመር ወሳኝ ነው ያሉት አቶ ደጉ ያለውን የምርጥ ዘር እጥረት ለመቅረፍም ሁሉንም አማራጭ መጠቀም አለብን፣ የተሰራውም ስራ ለዚህ ማሳያ ነው ብለዋል። በደጋማው አካባቢ የዘር ብዜት በተለይ ስንዴ ብዙም አልነበረም። አሁን ግን እንደምታዩት ከነዋሪ ያልተናነሰ አቋም ነው ያለው እና ፋይዳውን በጣም የጎላ ነው የሚሆነው ምንድነው አንድ አምራች ምርጥ ዘር መጠቀም ከ50 ፐርሰንት በላይ ምርት የሚጨምረው ምርጥ ዘር መጠቀም ነው። ስለዚህ እዚህ የምናመርተውን ምርጥ ዘር ከአጋር አካላት ጋር ሆነን ወደ ተጠቃሚውን ስለምናደርሰው በዘርነትም ስለሚሄድ ፋይዳው በጣም የጎላ ነው የሚሆነው ማለት ነው። የደብረ ብርሃን መምህራን ትምህርት ኮሌጅ ዋና ዲን መባፈጠነ በበኩላቸው በአዲሱ የስርዓተ ትምህርት ስርዓት መሰረት በተግባር እውቀቱ ያላቸውና ባለሙያ የሆኑ መምህራንንም ከማውጣት አንጻር መሰል የሰርቶ ማሳያ ስራዎች ፋይዳቸው የጎላ መሆኑን ተናግረዋል። ፋይዳው ምንድን ነው? ያው እንደሚታወቀው አሁን አዲስ ስርዓተ ትምህርት አለ። ስርዓተ ትምህርቱ ካካተታቸው የትምህርት አይነቶች አንዱ የስራና የተግባር ክህሎት የሚል አለ። ለምሳሌ በሁለተኛ ደረጃ ትምህርት ቤት ላይ የእርሻ ትምህርት እንደ ዋና ትምህርት ሆኖ የመጣበት ሁኔታ ስላለ እኛ ስትራቴጂካሊ ያስበን ነው ወደፊት የእርሻ መምህራንን ማፍራት እንኳን ብንፈልግ ከግብርና ምርምር ማዕከሉ ጋራ እንደዚህ አይነት ሰርቶ ማሳያ ካለን የበለጠ ውጤታማ የሆኑ መምህራንን እናፈራለን ከሚል ሳቤ ነው። የደብረ ብርሃን ግብርና ምርምር ማዕከልና የደብረ ብርሃን መምህራን ትምህርት ኮሌጅ በጋራ ያለሙት የስንዴና የገብስ ምርጥ ዘር ሰብል ከሰሜን ሸዋ ዞንና ደብረ ብርሃን ከተማ አስተዳደር አመራሮች በተገኙበት ጉብኝት ተደርጓል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። ወደ ሉላ ኢትዮጵያ ዘገባችን እናልፋለን። የአየር ንብረት በአፍሪካ በቂ መፍትሔ እንዲያገኝ የፋይናንስ ድጋፍ ተጠናክሮ ሊቀጥል እንደሚገባ የተለያዩ ሀገራት ዜጎች ገለጹ። አፍሪካ ለአየር ንብረት ለውጥ ያላት አዎንታዊ ተጽዕኖ ወሳኝ መሆኑም ሊታወቅ ይገባል ብለዋል። አንዷ አለምናን አነጋግሯቸዋል አፍሪካ በአየር ንብረት ለውጥ ያላት አሉታዊ አስተዋጽኦ ጥቂት ነው። ይሁንና አሉታዊ ተጽዕኖ የሚያሳድረው ሀገራት ለአፍሪካ ፋይናንስ አቅርቦት ሊያደርጉ ይገባል ቢባልም በቂ ልገሳን ማድረግ ግን አልቻሉም። ኢትዮጵያ የአረንጓዴ ኢኮኖሚ ምንጭ የሆነውን ታላቁ የኢትዮጵያ ህዳሴ ግድብን ገንብታ ኃይል ስታመነጭ ያለምንም ልገሳ መሆኑ ለዚህ ማሳያ ተደርጎ ይወሰዳል። ግብፃዊው ጋዜጠኛ ሀሽም ዮሀንስ ለአፍሪካ አየር ንብረት ለውጥ በቂ ፋይናንስ ለማግኘት ተባብሮ መስራት ይገባል ብለዋል። ዊ ሀብ ቶ ኤክስፕሊን ፎር ዘ ዌስት በአየር ንብረት መዛባት ተጎጂዎች ሁላችንም ነን። በተለይ አፍሪካውያን ባልሰራ ነው የጉዳቱ ገፈት ቀማሾች ነው። ይህን ለመቅረፍ ደግሞ በመካከላችን ያሉ ትንንሽ ችግሮችን በመፍታት በጋራ መስራት ያስፈልጋል። ያ ሲሆን የሚደርሱብንን የአየር ንብረት ለውጥ ተጽዕኖ መፍታት እንችላለን። ማን ቤንስትዋርት ከእንግሊዝ የመጡ ሲሆን የአየር ንብረት ላይ በቂ መፍትሔ ለማምጣት ጉዳዩን በኢኮኖሚ እይታ መመልከት ያስፈልጋል ብለዋል። አየር ንብረት ፖለቲካ መሆኑሙን ነው። ነገር ግን እይታችንን ልናስተካክል ይገባል። በዘርፉ ፋይናንስና ድርግ ስንል ቴክኒካዊ ጉዳዮችን አይቶ ውሳኔ በማሳለፍ የአየር ንብረት ለውጥን የኢኮኖሚ ጉዳይ ለማድረግ ነው። ስለሆነም በቂ በጀት በመመደብ ለዘርፉ መፍትሄ በጋራ መስራት ያስፈልጋል። ኡጋንዳዊቷ አዳላሚ ሀጅቦ በበኩሏ በቂ ፋይናንስ እንዲመጣ አፍሪካዊ ወጣቶች በተለያዩ መንገዶች ጫና መፍጠር አለባቸው ብለዋል። እንደ ምስራቅ አፍሪካ ወጣት ስናገር የአየር ንብረት ለውጥ የሚያመጣው ተጽዕኖ ከባድ ነው። ስለ ጉዳዩ መፍትሄ ለማምጣት ለመነጋገርና ጫና ለመፍጠር በቂ ፋይናንስ ያስፈልጋል። እሱን ለአፍሪካ ለማምጣት ደግሞ አፍሪካውያን ወጣቶች፣ የዘርፉ አክቲቪስቶች በሰሜናዊ ንፍቅ ሀገራት ላይ የፖሊሲ ለውጥ እንዲያመጡ ተጽዕኖ ማሳደር፣ መጎትጎትና እይታ እንዲያስተካክሉ ማድረግም ያስፈልጋል። የአየር ንብረት ለውጥ አሉታዊ ጫና የሚያሳድረው በሁሉም ላይ በመሆኑ ድንበር አልባ ትብብር ሀገራትና መንግስታት ያስፈልጋቸዋል ተብሏል። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። ቤተልሔም ሰለሞን ታቀርባቸዋለች። የኢትዮ ኢንጂነሪንግ ግሩፕ ለሀገር እድገት እያበረከተ ያለውን አስተዋጽኦ አጠናክሮ መቀጠል እንዳለበት በህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ቋሚ ኮሚቴ ገለጸ። የቋሚ ኮሚቴው ሰብሳቢ አቶ መለስ መና ኢትዮ ኢንጂነሪንግ ግሩፕ ተልዕኮውን በመወጣት ሀገራዊ እድገትን ለማፋጠን እየሰራ ያለው ስራ የሚበረታታ ነው ብለዋል። የውጭ ምንዛሬን ጫናን በመቀነስ ቴክኖሎጂን በማፍለቅና ና ምርትና ምርታማነትን በማሻሻል የጀመረውን ስራ አጠናክሮ ሊቀጥል ይገባል ብለዋል ሰብሳቢው። የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ኮሎኔል ሸጋው ሙሉጌታ በበኩላቸው በቋሚ ኮሚቴው አባላት የተሰጡት አስተያየቶች ገንቢና አስተማሪ መሆናቸውን ጠቁመው ተቋሙ ከነበረበት ችግር እንዲወጣ ብዙ የፍርድ ቤት ጉዳዮችን በውይይትና በድርድር መፍታት መቻሉንም አስረድተዋል። ዋና ስራ አስፈጻሚው አያይዘውም ተቋሙ በአዲስ ሲደራጅ የቆየ ሶስት ቢሊዮን ብር በላይ የእዳ ጫና ያለበት በመሆኑ ችግሩን በዘላቂነት ለመፍታት የመንግስት ውሳኔና የቋሚ ኮሚቴው እገዛ እንዲያደርግም ሲሉ ጠይቀዋል። የሰላም ሰራዊት አባላት ከሌሎች የጸጥታ አካላት ጋር በመሆን የአካባቢያቸውን ሰላምና ደህንነት በአግባቡ እየጠበቁ እንደሆነ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ገለጸ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የመስቀል ደመራና የሬቻ በዓላትን ጨምሮ የተለያዩ ሁነቶች በሰላም እንዲጠናቀቁ አስተዋጽኦ ላበረከቱ የሰላም ሰራዊት አባላት የእውቅናና ምስጋና መርሃ ግብር አካሂዷል። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ እንደገለጹት በ2018 ዓ ም የተከበሩ ሃይማኖታዊና የአደባባይ በዓላት እንዲሁም የተለያዩ ሁነቶች በሰላም እንዲጠናቀቁ የሰላም ሰራዊቱ ላበረከተው አስተዋጽኦ ምስጋና አቅርበዋል። ህዝቡ የሰላም ባለቤት እንዲሆን ከማድረግ አኳያም ነዋሪውን በተለያዩ የሰላምና የጸጥታ አደረጃጀቶች ውስጥ ቀጥተኛ ተሳታፊ ማድረግ መቻሉንም ገልጸዋል። በቀጣይም የሚከናወኑ እሁነቶችን በሰላም እንዲጠናቀቁ የተጣለባቸውን ኃላፊነት በአግባቡ ሊወጡ እንደሚገባም አሳስበዋል። መረጃው የኢትዮጵያ ዜና አገልግሎት ነው። መንግስት ለአምራች ዘርፉ በሰጠው ትኩረት በየደረጃው ስኬቶቹ እየተመዘገቡ መሆኑን የኢንዱስትሪ ሚኒስቴር ገለጸ። የህዝብ ተወካዮች ምክር ቤት አመራሮችና አባላት በኢንዱስትሪ ፓርኮች ልማት ኮርፖሬሽን የቦሌ ለሚ ልዩ ኢኮኖሚ ዞንን ጎብኝተዋል። በጉብኝቱ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ፣ በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ መሰረት ኃይሌ እንዲሁም የምክር ቤቱ አባላት ተገኝተዋል። የኢንዱስትሪ ሚኒስትር ዴታ ታረቀኝ ቡሉልታ ለጎብኚዎች በሰጡት ማምራሪያ አምራች ኢንዱስትሪው በስራ ዕድል ፈጠራ እንዲሁም በውጭ ምንዛሬ ግኝት ከፍተኛ አስተዋጽኦ እያበረከተ መሆኑን ተናግረዋል። ባለፉት ሰባት ዓመታት መንግስት ለዘርፉ በሰጠው ትኩረት በየደረጃው ስኬቶች መመዝገባቸውንም አንስተዋል። የኢትዮጵያ ታምረት ንቅናቄ የአምራች ዘርፉን ማነቆዎች በጉልህ መፍታት ማስቻሉንም ተናግረዋል። በተለያዩ ምክንያቶች ተዘግተው የቆዩ በርካታ ኢንዱስትሪዎች በንቅናቄው ወደ ስራ መመለሳቸውን ገልጸዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን በተከታተላችሁት መልኩ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ሰላም